እንደው ይቅርታ ሙሉዬ እዚህ ላይ ያው በስልጠናው ላይ ስላለ ማለት ነው፣ አንተ በምትኖርበት ጀርመን ሀገር በስልጠናው ሂደት ላይ ነው ያለው፣ በስልጠናው ሙያ ላይ ነው። እንደው አገር ወክሎ የመጫወት አቅም ያለው ያላቸው ተጫዋቾች አሉ ወይ? እኔ ማሰለጥነው ዶቾችን ጀርመኖችን ነው፣ አበሾችን አይደለም። እና በፊት ሰለጥን ፍራንክፈርት እና ሰለጥን ነበር፣ ኢትዮ አዲስ የሚባለው ቡድን ያን ጊዜ የተወሰኑ ልጆች ነበረ አነጋግሬ ነበር አሉ። አሁን እንደሱ ከተፈለገ በየሀገሩ ያሉትን ለምሳሌውን፣ እዚህ የኢትዮጵያን ውድድር በአመት አንዴ ይደረጋል፣ ይሄዳለው ልጆችም ማሰጋጀት ይቻላል። ምክንያቱም 19 18 ያሉ ልጆች ጥሩ ጥሩ የሚጫወቱ መጥተው ሲጫወቱ አይቻ አውቃለሁ አነጋግሬም አውቃለሁ እና ያንን ነገር ፌዴሬሽኑ ፉትቦል ፌዴሬሽኑ ሰፋ ያለ አመለካከት ኖሮ እንደዚህ ሀሳቦችን ተቀብሎ ዲያስፖራንም ሰብስቦ አብሮ ማጫወት መቻል አለበት ብዬ አስባለሁ። ቅድም እንግዲህ ኬፕ ቬርድ ብዬ የተናገርኩት በተለይ እናንተ ዝርዝሩ ልታውቁት ትችላላችሁ ብዬ አስባለሁ፣ እንዴት እንደተመሰረተ፣ እንዴት እንደሆነ አሁን እንዴት ወደ ውጤት እንደመጣ። ምክንያቱም በየሀገሩ አሁን ስደተኛው ብዙ ነው፣ ልጆችን ብዙ ተወልደዋል በየቦታው ጥሩ ጥሩ ልጆች አሉ እና እነዚያ ነገሮችን ከውጭ ካሉ ሰዎች ጋር ኮንታክት አድርጎ ያን ነገሮችን ማሰባሰብ ይቻላል ቅን ነገር ካለ እና እኔ ግን የማሰልጥነው አሁን ለጊዜው ያው ጀርመኖችን ነው። አበሾችም አንድ ሁለት ይኖራሉ ግን አብዛኛው ጀርመኖች ናቸው። በአጠቃላይ እንደው ቅድም አዲሴ ካነሳቸው ሀሳብ መነሻውንና ብሔራዊ ቡድኑ በስደት ባህር ማዶ ነው የሌላ ሀገር ሜዳ ተከራይቶ ነው የውድድሮቹን የሚያደርገው። በገቢም ደረጃ ከፍተኛ ወጪ ያወጣል። ከዛ በተረፈም በሀገር ተጫውቶ በደጋፊዎቹ ዘንድ ማግኘት የሚገባውን ጥቅማ ጥቅም ያሳጣዋል በሚል ድጋፍም ያው አንድ ጥቅም ስለሆነ ማለት ነው፣ ሞራል ይኖራል። ተጫዋቾቹም በሜዳችን ማግኘት የሚገባቸውን ጥቅም አሳጥቷቸዋል። በዚህ መነሻነት እንደው የእናንተ ስታዩት የኢትዮጵያ ፕሪሚየር ሊግ የሚባለው ውድድር ራሱ አስፈላጊ ነው ወይ? ቅርጹ የሀገራችንን ኢኮኖሚ ያማከለ ነው ወይ? ምክንያቱም አንድ መወዳደሪያ ብቆ የሆነ መወዳደሪያ ስፍራ የሌላት ሀገር ፕሪሚየር ሊግ ተብሎ ከከተማዎቹ አሉ ሜዳዎች፣ ነገር ግን ደረጃቸውን የጠበቁ አይደለም። በፋይናንስ ደረጃ ከፍተኛ ወጪ ያስወጣል ከተማ ለከተማ ተዘዋዝሮ መጫወት። ከዛ ይልቅ እንደ ቀድሞ የአዲስ አበባ ከተማ ተብሎ የአዲስ አበባ ክለቦች ተወዳድረው በኋላ ላይ በኢትዮጵያ ሻምፒዮና ቢገናኙ የተሻለ አይደለም ወይ? እስኪ በዚህ በፕሪሚየር ሊግ ቅርጽ ዙሪያ ምን ምላሽ አላችሁ?

የአዲስ አበባ ቲም የአዲስ አበባ የራሱን ቲም የራሱን ዝድ አድርጎ መጨረሻ ላይ የኢትዮጵያ ሻምፒዮና ምናምን የሚባለው ነገር በፊት እንደዛ ነበር አለ። የሸዋ ምርጥ የምን እየተባለ ነበር የሚሰራው። ያ ራሱ አሪፍ ነበር። አዲስ አበባ ልጆች እየወጡ ነበር። ግን እኔ ከእሱ ይልቅ እኔ በየሰፈሩ የሜዳ እጥረት አለ ብዬ ነው የማስበው። ሜዳ የግድ መወዳደሪያና መዘጋጃ የሆነ ሜዳዎች ያስፈልጉታል። ለአዲስ አበባ ልጅ ስታዲየሙ ብቻ ሳይሆን ትሬኒንግ የሚሰራበት ሜዳ ገብተዋል። ሜዳዎች አሉ። የሚገርም እዚህ ላይ ይቅርታ ሙሌ ላቋርጠና፣ ሜዳዎች አሉ ግን በቁልፍ የተቆለፉ ለጌጥ የተቀመጡ የዝቅተኛ ኅብረተሰብ የወጡ ስፖርተኞች እድል የማያገኙበት በሰዓት በሁለት ሰዓት አንድ ሀያ ሺ ብር ምናምን የሚከፈልበት ሜዳዎች ናቸው። ሜዳ አለ ከተባለ አለ። አሁን ቀጥል፣ እሱ ያ ደግሞ ከባድ ነው። ብዙ ጊዜ ኳስ ተጫዋች የደሀ ልጅ ነው። ገብቷል። አብዛ በአለም ላይ ደረጃ ብታይ ኳስ ተጫዋች የደሀ ልጅ ነው። ሁላችንም አይደል? እኔ እንደዛ ነው ይመስለኝ። ልክ ነው። አብዛኛው እንደዛ ነው። አብዛኛው ተጫዋች የደሀ ልጅ ነው። እና የድሮ ሲስተሙ እኔ ጥሩ ነበር እላለሁ። እኔ የአዲስ አበባ ምርጥ እሱን ነው እሱ ቢሆን ውድድሩም ጥሩ ይሆናል ብዬ አስባለሁ ከዚህ ከፕሪሚየር ሊጉ በተሻለ። እኔ ደግሞ የፕሪሚየር ሊጉ ጥሩ ነው ብዬ አስባለሁ፣ ግን እንደታሰበው የሆነ አይመስለኝም። ማለት ቲሞቹ ጠንካራ ሆናሉ። በበፊት ጊዜ አሁን ለምሳሌ የአዲስ አበባ ክለቦች ይባል እንጂ አሁን ለምሳሌ ጊዮርጊስ ውስጥ ከነበሩት አብዛኛው የክፍለ ሀገር ልጆች ናቸው። ብዙ ነገር የተሟላ አዲስ አበባ ስለሆነ ከክፍለ ሀገር ወደ አዲስ አበባ ይመጣሉ። ለምሳሌ ከግማሽ በላይ ጊዮርጊስ ውስጥ ያሉ የክፍለ ሀገር ልጆች ናቸው። አሁን እንደዛ መስፋፋቱ እኔ መጥፎ አይመስለኝም። ጥሩ ነው ግን በትክክል ደረጃውን የጠበቀ ውድድር መደረግ አለበት። እንዴት ነው ዝም ብሎ ቲሞች ለመሳተፍ ያህል እዛ ውስጥ አለን ለማለት ብቻ የሚሆን ነው የሚመስለኝ። ምክንያቱም አሁን ስንት ነው አስራ ስድስት ስንት ነው ለምሳሌ ፕሪሚየር ሊግ ውስጥ ያለው እኔ ሀያውናል ይህንም አስፈላጊ ነው ብዬ አላስብ አስራ ስምንት ው እንደዛ ሀያ አዎ እንደዛም መብዛታቸውም ትክክል ነው ብዬ አላስብም። ምክንያቱም ጥርት ብሎ ማለት ቡድኖችን እንትን ለማለት እንደዚህ መስፋቱ ጥሩ አይደል። ኦኬ፣ በፊት የነበረው ቅድም እንደተናገርኩት ተጫዋቾቹ ወደ አዲስ አበባ ይመጣሉ። ከየት ሁሉም ወደዚህ ይሰባሰባሉ። የአዲስ አበባ ተጨምሮበት ማለት ነው። ግን እኔ መጥፎ አይመስለኝም። ጥሩ ነው፣ ፉትቦልም በሰፊው ለማዳረስ ግን አሁንም እንግዲህ ድግም የምናገረው ሲስተም መቀረጽ አለበት። አንድ ክልል ቲም አለው ስለተባለ ብቻ መቶ የሚሳተፍ በሰዓት በትክክል ፉትቦል ፌዴሬሽን የሚያውቀው በስነ ስርዓት ቲሞቹ ከታች ጀምረው ተሰርተው ነው። ወይም ለ ሲ ያስፈልጋል፣ ቢ ያስፈልጋል። ከዛም በኋላ ያለውን ነገር ያንን ነገር ስታንዳርዱን የጠበቀ ነገር ከሆነ መልካም ነው። ምክንያቱም ሀገሪቱ ሰፊ ነች፣ ህዝቡ ብዛት ቁጥሩ ብዙ ነው። ሁሉንም ማዳረስ ይቻላል እና፣ እኔ በዚህ በፕሪሚየር ሊግ አልቃወምም፣ ግን አንድ ቦታ ውድድር ደግሞ መደረጉ ትክክልንም ብዬ አላስብም። ሚዲያዎቹ የሰውም ይዛ ትንንሽ የሚይዙ ስቴዲየሞች በልካቸው ተሰርተው ስታንዳርዳቸውን የጠበቀ በየክፍለ ሀገሩ ውድድሩ የሚደረግ ጥሩ ነው ብዬ ነው የማሰበው። በኔ አመለካከት ልክ ነው። ለምን መሰለ አዲስ እዚህ ላይ የአካባቢው ተወላጆች እራሱ የመጫወት ዕድል ያገኛሉ፣ ብዙ ቡድኖች ከሆኑ ማለት ነው። አሁን አንድ አካባቢ ደቡብ ላይ አስር አስራ አምስት ክለቦች ካሉ ታችኛውም ሊግ አለ። እነሱን አዋህደህ አንድ የደቡብ ውድድር ታካሄዳለህ። የክለቦችን አመቱን ከዛ በኋላ የደቡብ ምርጥ ብለህ አዲስ አበባ ላይ አጠቃላይ ውድድር ልክ እንደባለፈው ቁጣጠር። አሁን ግን ምንድ ነው መሰለ ተዘዋውሮ ነው። አንድ ተጫዋች ዛሬ አርሲ ነገር ላይ ይጫወታል፣ ነገ ሲዳማ ቡና ይሄዳል። የዛ አካባቢ ልጆች የመጫወት እድል ያሳጣል ከሚል እሺ፣ አሁን ማስተካከል አለብኝ። ምንድነው ማስተካከል፣ እኔ የመሰለኝ ክልሎች አንድ ቲም ብቻ እንደዚህ ሰፋማ ካሉ የራሳቸውን ውድድር እያደረጉ ቢመጡ ጥሩ ቅድም የውስጥ ውድድር እንደሚባለው ማለት ነው። አሁን አሁን ኦኬ ስለተረዳው ነው። ለምንድን ነው እንደዚህማ? ማለት ክልሎቹ እራሳቸው ጥሩ ቲሞች ካላቸው ጥሩ ነው። እንደሱ የበለጠ ጠርተው ይወጣሉ፣ ብዙ ልጆችም ይታያሉ። ይሄ ጥሩ ነገር። እኔ ማለት ያው ቲሞች አንዳንድ እንትን ሲሉ ቅድም እንደተናገርኩት ሁሉም ያን ጊዜ በእኛ ጊዜ ነበረ ወደ አዲስ አበባ ኤልፓም ያለው መድን፣ ከዛም ከዛም መጥተው ልጆቹ እዚህ ይሰባሰባሉ በማለት ነው ይሄ መስፋቱ ጥሩ ነው የምልህ። አሁን እንደምትለ እንደነገር ከኛማ እንደሱማ እንትኖች ካላቸው እራሳቸው እንደ ድሮ የድሬዳዋም እንደ የሸዋም እንደሚባለው እዛ እንትን ብለው እንደተባለው እንደሱ ቢደረግ ጥሩ ነው። ከወጪውም አኳያ እንደዚህ ሰፊ ከሆነ እናንተን እንቀበላለሁ። ያቀረብኩትን አጥፍ ያለው ማለት ነው። አዲሴ ቶሎ ነው ምክርም ሀሳብም የምትቀበለው። አዲሴ ይኸውልህ፣ ዘውዱ ዚዙ የሚባል ተከታታያችን ብቃቱን እንደ ቅጥነቱ ሳይሆን አዲሴ ምርጥና ጠንካራ የነበረ አካል ብቃቱ እንደ ቅጥነቱ ሳይሆን የተሰጠው ሚና በአግባቡ ስለሚወጣ ጊዮርጊስን በተለያዩ ጊዜያት ያሰለጠኑ አሰልጣኞች ተመራጭ ከመሆኑ ባሻገር አምበልም ጭምር እንደነበር ነው። በተለይ ከወንድሞ አብርሃም ጋር ከመድን ጋር ሲጫወቱ በሁለቱ የተለየ ድባብ ይታይ ነበር። ሙሌም ምርጥ የመስመር ተጫዋች ነበር ይላል። ነበር ኳስ ያኔ ቀረ ብሏል። በተጨማሪም ያው ባልደረባችን ሲራክ ማሞ ደግሞ አማኑ ለመሆኑ አዲሴ ሀገር ውስጥ ገብቶ ለማሰልጠን ያስባል ወይ፣ ሙሌም እንደዛ ሐሳብ አለ ወይ ብሏል። ይሄ ጥያቄ የኔም ነበር። ሙሌ ግን ቀደም አንጀት የሚቆርጥ ምላሽ ሰጠኝና ለመዝለል ተገደደ። አይ ያው የእጅ ስራ፣ የቤተሰብ ውርስ የሆነውን የእንጨት ባለሙያነት እሰራለሁ ስላልከኝ ነው። አዎ እዛ ነው የምሰራው። እንደዛ ነው ብዙም ያውቃል አዲስ፣ ብዙም እንትን አለ አዲስ፣ የታውቃለች ታዲያ፣ አንጀቴ ቢቆረጥ ምን መለስ ግልኝ፣ በዚህ ስራ ነው የምተዳደረው። ብዙ እንትን አይ መምጣት አለብሽ፣ ምንም ጊዜው አልረፈደም። አብረት ወደ ሀገር ቤት ገብተን የምንችለውን ሞክራለን። ስለዚህ አዲስ መምጣት አይቀርም ነው የምትዩ? ኦኬ ማን ነው ቅድም ዘውዱን ያልከኝ? በጣም በጣም አመሰግናለሁ። ዜ ዘውዱን ያልከኝ ባልሳሳት አዎ፣ ዘውዱ ዚዙ ይባላል። ኦኬ አመሰግናለሁ። እግዜር ያክብርልኝ። ከሚገባኝ በላይ አገነኛል እያስባለሁኝ፣ ለጠየቃችሁኝ ኦኬ። እኔ ማለት ባለቤቴ እዛ ያለች እኔ ሀሳቤን ነግራት ነበረ ኢትዮጵያ በቃ እዚህ መጀመሪያም ወጥቼ አንዳንድ ነገሮችን ቶሎ ብዬ ማለት የኮቺንግ ኮርስ ወስጄ ወደ ሀገሬ ሄጄ ልጆችን ነው ምለው። ለምንድነው ልጆችን የምለው? እኔ ህጻናቶቹ ወደፊት በአጭር ጊዜ አይደለም የኛ ፉትቦል የሚለወጠው። ምክንያቱም መሰረታዊ ኦኬ ችሎተዋለን በሰፈራችን ይሄ በጨርቅ ኳስ የለመድነው እሱ ጥሩ ነው፣ ትልቅ አድቫንቴጅ አለው ከዛ ጋር በእንትን አሳድገ ነው እንዴት ስለማስብ መጥቼ ህጻናቶችን አሰለጥናለሁ ብዬ ከእሷ ጋር አንዳንድ ጊዜ አውርቻ አውቃለሁ። አዲስ ከአንተ ባህሪ ጋር አይሄድም፣ እንዲህ አይነት ነገሩን ባታስብ ጥሩ ነው። እዚህ ማለት እሷ የምታየው ነገር አለ ማለት ቢሮ ስትሰራ ነጮችን ማሰልጣኞች መተው የአገሪቱን የምትሰማው የምታየው ነገር አስተዳደሩ እና ከአንተ ባህሪ ጋር አይሄድም እና እንደዚህ ብለህ አገር ቤት አታስብ፣ አይሆንም ምናምን። ከዛ መጥቼም አንዳንድ ነገሮችን ለማውራት ሞክሬ ነበረ ጊዮርጊስ አካባቢ እንጂ ምናምን፣ እና ሰዎቹም ብዙ ያው የሚጋብዙ በምታወራቸው ነገር በምታቀርባቸው ሀሳቦች የታዘብኩት አለ። በራሴ አንዳንድ ሀሳቦችን አቀርብ በፊት ከዛሬ ስንት ዓመት በፊት የመጣው ጊዜ ስለ ናሽናል ቲሙ አውርተው ነበረ። አሁን ናሽናል ቲሙ በቃ ውድድርም በዚህ ጊዜ ለአፍሪካ ዋንጫ ማለፍ አለበት ብለው አንድ ሁለት ወር ነው ሶስት ወር ሲቀር አንድ ምናምን ነበር። ይህማ በርበሬ ሰርገኛ መጣ በርበሬ እንደዚህ ብሎ ነገር የለም በፉትቦል ተረባርበ ምናም የሚባል ነገር አለ? በእውቀትና በችሎታ የሚደረግ ነገር ብቻ ነው እንጂ በአጋጣሚ ናሽናል ቲሙ ሊያልፍ ይችላል፣ ግን ይሄ መሰረታዊ አይደለም። እንደሱ የምታስቡ ከሆነ ባለሀብተብት መጥተዋል፣ በቃ ብዙ ነገር አለ ምናምን። እንደሱ የምታስቡ ከሆነ ለዛሬ አምስት ስድስት አመት ህፃናቶቹን በቃ ማለት አሰናዱና ለወደፊቱ አስቡ። አሁን ለዛሬ ሁለት ወር ሶስት ወር ብላችሁ እንደዚህ ፉትቦል አይታሰብም ብዬ እንትን ነበር እና ያን ጊዜ ከሰዎች ጋር ሳወራ ብዙ ነገር አልተመቸኝም። ምንድን ነው በቃ ማለት እኔ ኳሱን ወደዋለሁ፣ እዛ ውስጥ ነው ያለሁት፣ ግን የማየው ነገር የምሰማው ነገር ስለማያስደስት ገብቼ ሕፃናቶችን ባሰለጠን ደስ ይለኛል፣ ግን አይመስለኝም። ምክንያቱም ነገሮቹ ብዙ አመቺ አይደሉም። እኔ ከማስበው ውጭ ነው። ብዙ ኳስ የሚወዱ ሰዎች ከዛ የሚርቁበትን ነገር ተረድቻለሁኝ። ምክንያቱም እውነቱን ተናግረ ያለውን ነገር ቅድም ተናግረ ያለው ሲስተሞቹ፣ የአስተዳደሮቹ ነገር እነዚህ ነገሮች ሁሉ መስመር መያዝ አለባቸው። ማለት እኔ እንግዲህ ትንሽ ከተማ ውስጥ ነው ያለውን ነገር ሳይ እቀናለው። ከላይ እስከ ታች የሚሰራውን ስራ በቃ ማለት ምን ያህል ተጫዋቾች ምን ያህል ቲሞች እንዳሉ ከታች ጀምሮ እናሳይ ያን ነገር ወደዛ ለማለ በጣም በጣም ያስቸግራል እንደተረዳውት እና እግዚአብሔር ቢፈቅድ ደስ ይበኛል። ምክንያቱም አንድ ነገር ትንሽ ነጥብ ባስቀምጥ ጥሩ ነው ብዬ አስባለሁ እንግዲህ እግዚአብሔር ያውቃል ከባድ ነው እስቲ ተስፋ አልቆረጥኩም እንደው በዚህ ዙሪያ አዲስ እኔ የሰብሊን ሀሳብ እጋራለሁ የቴ የሰብሊን ሀሳብ እጋራለሁ የዚህ ሀገር ስልጠና ማለት ነው ለአንተ ለሙሌ ለካሳ ያራጌ ያየው ነው ባህሪያቱን በቃ የሚሆን አይደለም። የዚህ ሀገር ስልጠና በሌላ ነገሩ ሳይሆን ማለት ነው። አሁን ለማን ይሆናል መሰለ? ለአብርሃም ይሆናል፣ ለጌቱ ይሆናል፣ ለጥበበ ይሆናል፣ ለጥበበ ሰለሞኑ ይሆናል እንጀ ከባድ ነው። እነሱ ይናገራሉም የሚሰማቸው ነገር ፊትለፊት ነው የሚሉት። እንደዛ ካልሆነ ለነሱም ያስቸግራል ሌብነቱ አካሄዱ የኛ የሙያ አጋሮቻችን ጋዜጠኞች ጋር ሁሉ የተያዘ ነው። ደላላው፣ አሰልጣኙ፣ ጋዜጠኛው እንደተያይዞ እጅ ለጅ ተደርጎ ነው። ካንሰር ነው በቃ። እንዴት ነው? እኔ አንድን ተጫዋች ገንዘብ ተቀብዬ ነገ ልከችው የምችለው በቃ፣ የተወሳሰበ ነው። ይህን አታስበው አትምጣ። እንደው በግል በአይ ደስ ይለኛል ምን ይለኛል ግን ይህን አሰብ አትምጣ። ይህንን እኔም አልመክረ ሰብ ልክ ነች። እንደው ሰዓታችንም አሳለፍን። እናንተም ያው አዲሴም ከስራ ነው የመጣው። ከእናንተ ጋር ውሎ ቢታደር ያው አይጠገብም። ያው ሙሌም ቀስ ብሎ ጣል ነው የሚያደርገው፣ ያው የታወቀ ነው። ድሮ እንደው እንደማጠቃለያ የመጨረሻ ሐሳባችሁን ልውሰድና እንለያይ። ነገር ግን ሌላ ጊዜ በሚያስፈልጋችሁ ጊዜ መናገር የምትፈልጉት መነሳት፣ ዛሬ አሁን እንደው ከውቅያኖስ ውስጥ በማንኪያ ነው የሞከር፣ ነው የእናንተ ታሪክ ብዙ ነው። በተመሳሳይ እንደዚህ አይነት ዝግጅት ላይ እንደምትገኙ እና ከአዲስ ንስር ጋር አብራችሁ እንደምትሰሩ ቃል ግቡልኝ እና ሐሳባችሁን አካፍሉ። የማጠቃለያ ሐሳባችሁን እንለያይ እንግዲህ ማለት ያው አመሰግናለሁ ነው የምለው። ለማንንም አዲስ ንስርም እንትን ከልብ አመሰግናለሁ፣ አክባችሁ ስለጋበዛችሁ። እንግዲህ ማለት ያው የሀገራችን ፍጡር ሁላችን በውስጣችን አለ። እንግዲህ እግዚአብሔር እርቶን አንድ ነገር ለውጥ እንዲመጣ ምኞቴ ነው። ሁላችሁንም እዚህ ያዳመጣችሁን ኢንተርቪው የሚያደረጋችሁን እግዚአብሔር ይስጥልኝ፣ አመሰግናለሁ ጨርሻለኝ በእኔ በኩል ሌላ መጨመር ካለብኝ ዝግጁ፣ በሩ ክፍትን። እኔም ንስር ሚዲያንም ጠርታችሁ ጋብዛችሁ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ሁለተኛ ልጅ እንትን ያለኝ አሳባችሁንም ያካፈላችሁኝ በሙሉ በጣም አመሰግናለሁ። እንግዲህ እግዚአብሔር የኢትዮጵያንም ስፖርት ይፈትሸው። እኛም እንግዲህ እንትንላለን አመሰግናለሁ። ብቻ ለማንኛው ሁሉም ለሁሉም፣ እሺ ያው እንግዲህ አዲስ ብስራት እና ሙሉጌታ ጌታቸው የቀድሞ የቅዱስ ጊዮርጊስ በሀገር አቀፍ ደረጃም እንቅስቃሴ ያደረገችው አዲስ ብስራት እና በኢትዮጵያ መድን፣ በኢንተርናሽናል ውድድሮች፣ በኢትዮጵያ ወጣት ቡድን ከፍተኛ አስተዋጽኦ የነበረው ሙሉጌታ ጌታቸው ሰዓታችሁም ሰውታችሁ የረፍት ቀናችሁን ከቤተሰባችሁ ሰዓት ነጥቃችሁ ዘርፋችሁ እዚህ ከኛ ጋር ስላሳለፋችሁና በሀገራችን ስፖርት ዙሪያ የመፍትሄ ሀሳቦችን ስላቀረባችሁልን በራሴና በአዲስ ንስር ሚዲያ እንዲሁም በኮች ኤልያስም ላቅ ያለ ምስጋናዬን አቀርባለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። መልካም